አብስራ እንግዲህ ሉልን አስደብድቧል። ጠዋት፣ በነገራችን ላይ ጠዋት ይህ ፍራቻ ውስጥ ነበረ። ከመቼ ጀምሮ መሰለችሁ? ማለት እሱም መዛት ከጀመረ በኋላ በጣም ፈርቼ ነበረ። ያው አልቀራም ማለት ነው። የብዙዎቻችሁ ፍራቻ ነበረ ይሄ ማለት ነው። እና እውነት ለመናገር በጣም ከባድ ነው። በተለይ በሴት ምክንያት ታውቃላችሁ፣ የሴት ነገር ከባድ ነው ማለት አብስራ እውነት ነገሮችን አከረርኩ እንጂ ነገሮቹን ልታስተካከል አችልም። ምንድን ነው ተረዳው መሰላችሁ? ከሄሉዬ ማለት ነው ሄሉ እስካሁን ቻንስ ለመስጠት ለሱ እየጠበቀች ነው። አንደኛ ቀለበት አላወጣችም፣ ሁለተኛ ነገሮቹን ያባባስክ ነው በገዛ እጅግ ያለች ነበረና። ኤንዌስ ዛሬ ስለ እነዚህ እናወራለን ማለት ነው። የሚገርማችሁ ጠዋት ሰርቻለሁ ፈሪቼ ነበረ ማለት ከባድ ነው ግን እና ውዶች ሰላማችሁ ብዝት ትበልልኝ። እንዴት ዋላችሁ? እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። ሰላማችሁ ብዝት ትበልልኝ። ሄሉ ፋሚሊ፣ የነፂ ፋሚሊ ሁላችሁ ማለት ነው። ላይክና ሰብስክራይብ እምታደርጉልኝ እጅ ከልብ አመሰግናለሁኝ። አሁንም ላይክ ሰብስክራይብ አርጉልኝ፣ ልክ ሲገቡ ማለት ነው ውዶች። ምንም አይከፈልበትም፣ በላይክ ቢታበረታቱ ደስ ይለኛል ማለት ነው ውዶች። እንግዲህ ዛሬ ጠዋት ሰርቼ ነበረና እነዚህን ልጆች እንዳይጋደሉ እንዳይጨራረሱ በአንቺ ምክንያት ኢሜል ቪዲዮ ሰርቼ ነበረ። ያው ጠዋት የሰማችሁ ሰምታችኋል። እውነት በጣም ነው የደነገጥኩት እውነት ለመናገር ማለት ነው። እንደፈኮሮ አድርጓል ማለት ነው። በሰው ነው ያስደበደበ ይመስለኛል። እንግዲህ ከሆስፒታል ሲወጣ ነው ቪዲዮ የሚታዩና ነገሮቹ ከረዋል ማለት ነው። በነገራችን ላይ ይሄ ያብ የሚባለው ወይ ያብስራ ነው ያብ የሚባለው ነገር ምንም አይገባኝም ባይዘቤ ማለት ነው። እና የአብስራ እንግዲህ ነገሮቹን በዚህ ማለት ቆም ብለክ ጥፋተኛ አይደለኝም ከም ከምትል አጥፍታል። ከልጅቷ ጋር መጨረስ ነበረብክ ሄሉ። ይሄ ጋ ስትመጣ ጨርሰ ከልጅቷ ጋር ከምታወራ ተስፋ ከምሰጣት ጨርሰ ነበረ ማምጣት ነበረብክ። ይሄ ትልቅ ጥፋት ነው። ከመጣች በኋላ ደግሞ ከሩታ ማንዶ ሶሪ ከሄሉ ጋር ነበረ መሆን የነበረብክ ከሄሉ የበለጠ ለእሷ ስታገዝ ትሪ ስታረግ ነበረ። ቢያንስ ሉል እንኳን ልጁቷ ታሳውራት አትካፈት ከሷ ጋር ስትላት የነበረውና ነገሮቹን በቃ፣ እኛ እንኳን ከሩቅ ያለ ነው እንዲረዳ ነው አደረግን፣ ልጁቷ እንደሚትወዳት ምናምን እና አሁን እንግዲህ ጨርሻለሁ ከእሷ ጋር ያለው ነገር። ከጨረስክ ታዲያ ነገሮቹን ማስተካከል ነው እንጂ የባሴ ማበላሻት አልነበረብህ። ያ ልጅ የታየ ነው እንጂ ያልታየ አይደለም። ሚዲያ ላይ ያወጣው ወይም ደግሞ ለሄሉ የተናገረ አይደለም አይደለም። ምንም የተደበቀ ነገር አይደለም። እሱ የተገኘበት ነው። ከልጅቷ ጋር ግንኙነት አለ ያወራ ነበር እሱ ማመነ። ከዛ በዘለለ ግን ምንም አዲስ ነገር የለም ማለት ነው። የራሲ ጥፋት ነው። ጥፋት ማምነ፣ ይቅርታ መጠየቅ ሲችል ነገሮቹን የበለጠት አባባስኩ ማለት ነው። ሄሉ እንግዲህ ህቅፍም ያደረጋት ነበረ ምናምን ምናምን በጣም ተናዳለች። እየፈራሁት ነው የደረሰውን ስለመናገርና ነገሮቹ በዚህ ማስተካከል ይቻላል ብዬ አላስብም። እንደ ሰው ማለት የጅል ስራ ባሰራ እንደ ሰው ቁጭ ብለ ቆም ብለ አስበ ከልጅቷ ከውኬ ከጨረስክ እሷ እንደውለ ማውራት ሲገባ ማስረዳት ሲገባ ያ ልጅ መደብደብ ምን አስፈለገ? የሌለብክ እኮ ብጭንብቅ ከባድ ማለት ትክክል ነህ። ስቀጥል ከባድ ነው ጋይዝ፣ በሰው ህይወትን መግባት ከባድ ነው። ለአንድ ሰው ለመታደግ ብላችሁ ሌላ ጦስ ውስጥ ነው የሚገባ። እና ሉል እንግዲህ ይሄ ሄሉን ህይወት ለማስተካከል ወይም ደግሞ ያብ ያለበት ለማሳወቅ ነው ይሄ ጦስ ውስጥ የገባ እና በጣም ከባድ ነው። አሁንም አሁንም ሄሉ እኔ እነግርሻለሁ እኔ ውድ ማለት ነው በአንቺ ምክንያት ሰው እንዲገደል ባታረጊ አርፍ ነው። ኤሌ ምንም አይጠቅምም። አንቺ ኤሌ ያለብሽ በፍጥነት ነው ነገሮቹን ውሳኔ ወሰንሻለሽ። ከመጀመሪያ እኔ ሲከታተል እማቆ ይሄ ነው ጸባይሽ፣ ማለት ነው። እና ቆም ብለሻት አሁንም ልጁን ኤሌ ውስጥ አታስገቢ። አንቺ ላይ ደግሞ ሌላ በአፉ ተናግሯል። ባይዘዌ ማለት ነው። እና ሌላ ሽግር እንዳይመጣብሽ አንቺ ላይ ራሱ ማለት ነው። ከቻልሽ በተረጋጋ መንፈስ ከሱ ጋር ጨርሰሽ ወይን ታዩ፣ በቃ አለቀ። ከዛ በዘለለ ግን ከያ በተለይ እስከሚረጋጋ ይሄ ልጅ ከህይወትሽ እስከሚወጣ ድረስ ሌላ ወንድ ጋር ባትቀርቢ ቀርቢ ይመረጣል። ሌላ ችግር ውስጥ ባትገቡ ማለት ነው። ለእናትሽ መኖር አለብሽ፣ ለወንድሞችሽ መኖር አለብሽ። ለእናትሽ እና ለአባትሽ ምናል እንደምታስፈልግ የእኛ በርቀት የምናውቀው እናውቃለን። ከዛ በዘለለ ግን እሷውን ትላንትና ቪዲዮ አይቷል በነጋታ ያ ቪዲዮ መሆን አልነበረበትም። ኬክ፣ በተለይ ኬክ ችግር የለውም ወይን አበባም። ያስጥላል ለምን? እኛም እኮ ወደ ሌላ ብናስብ፣ አስቡት። ከባድ ነው ጋይስ። እኔን የኔን ያጣላው እሷን ለመውሰድ ነው ብሎ ሊያስብ ይችላል። ያ ግን እሱ ቢያስብ ራሱ ልጅቷ ጋ ሄዶ፣ ያቺ ጋ ሄዶ ከጨረሰ በኋላ ሄሉን እንደዚህ እንደዚህ ብሎ ማውራት ነው ማስተካከል ነው የበለጠ ማበላሸት ነው። አንዳንድ ሰው በአፍት የሚመኩ በብራቸው የሚመኩ በጉልበታቸው የሚመኩ በጣም ብዙ አሉ። በነገራችን ላይ ያብ ደግሞ እንደዛ አነሳው ነው እንደተረዳሁት ማለት ነው። ዛሬም እዛ እኮ ሄሉ ላይ ማለት ነው እና በጣም ይከብዳል። እውነት ለመናገር በጣም ከባድ ነው። እግዚአብሔር ይማርክ ሉልዬ፣ ከዚህ በኋላ እኔ ማለት በሀሳብ ብታግዛት ከዛ በዘለለ ግን ከእሷ ጋር ማለት ቪዲያ ላይ ባትቀርቡ እሱም ያናድድ ነገር ባታረጉ የተመረጠ ነው። በቃ ለቤተሰብ መኖር አለባቸው ብዬ አስባለሁ። ይሄ ትልቅ ስህተት ነው ጋይስ።